ሀሳብ ገበታ ሀሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሀሳብ ገበታችን ወቅታዊ ማህበራዊ፣ ፖለቲካዊ እንዲሁም የሕግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የዚህ ኦነግ ሲባል ወደ ሐረርጌ ስንዞር ኦነግና ሐረርጌን አንድ ላይ ስናገናኝ ብዙ ነገሮች ውስጥ ፊታችን ላይ የሚደቀን አንድ ነገር አለ። በጣም ያልቆየ የቅርብ ጊዜ ታሪክ የኖርንበት ማለትም ይሄ ትውልድ የኖረበት አሁንም በህይወት ያሉ ሰዎች ያንን ኤክስፒሪየንስ እያንዳንዱን ነገር የሚያስታውሱበት ጊዜ ነው እና ቁስሉን በጣም አልሻረም ገና። በዛ ላይ ዝም ብሎ ኦነግ ሲባል እንዲሁ ስሙ ሲጠራ ራሱ የተወሰነ የማህበረሰብ ክፍል ወደ አእምሮ የሚመጣው አንድ ነገር ነው እና እሱ በሽግግር እና በግርግር መካከል በ1984 ዓመተ ምህረት 83 መጨረሻ 84 ዓመተ ምህረት ላይ የደረሰ የደረሰ ጥቃት ነው። ጥቃቱ ደግሞ በዋናነት ሃይማኖትና ዘር ተኮር ነው የነበረው። በተወሰነ መልኩ የአማራ ማህበረሰብ ተብሎ የአማራ ተብሎ የሚፈረጀው በተለይ በዛ ዘመን ክርስቲያን የሆነውን ነው በዋናነት። ስለዚህ እነሱ ላይ የተወሰደው እርምጃ ወይም ጭፍጨፋ ዘር ተኮር ጭፍጨፋ በጣም የሚያሰቅቅ ለመርሳትም፣ የማይመች እስካሁን ድረስም ያልሻረ ቁስል ነው። ሁላችሁ የምታውቁት ነው። እኛም ዘመዶችም፣ ቤተሰቦችም፣ ጎረቤቶችም፣ ዘመድ አዝማድም ጥቃት የደረሰበት ዘመድ ነው፣ ዘመን ነው። የእኛም የቅርብ ዘመዶች በጣም ሳይረቀጎቶች ብቻ ኤክስቴንደድ የሆነ ፋሚሊ ውስጥ ከፍተኛ ጥቃት ነው የደረሰው። በሁለቱም ሐረርጌ በምዕራብም በምስራቅም ሐረርጌ የተፈጸመ ነው። ይሄ ኦነግ አልፈጸመም፣ ወያኔን ያደረገችው ምናምን እንደዚህ እንደ ዓይነ ቢስ አይመቸኝም። በቃ ተፈጽመዋል። ያንን ነገር በሆነ የታሪክ አጋጣሚ የተፈጸመ ጉዳይ ነው። ያንን አክኖሌጅ አድርጎ ጉዳዩ የሚሽርበት ዳግም የማያገረሽበትን መንገድ መፍጠር እና በተለይ በተለይ አሁን ደግሞ ተመሳሳይ ነገር በምንም ተአምር እንዳይደገም ጥረትን ማድረግ መከላከል፣ ማሳወቅ፣ ማስተማር በጋራ መከላከል ነው መፍትሄው። ስለዚህ ኦነግ እና ሐረርጌ ጥሩ ትዝታ የላቸውም። በተለይ በተለይ በተወሰነ ማህበረሰብ ክፍል ውስጥ የላቸውም። ስለዚህ እኔም በግል ብጠየቅ የቤተሰብ ትዝታ ቢያንስ የምናውቃቸው ሰዎች ትዝታ ከዚህ ከምዕራብ ሐረርጌ ጀምሮ እስከታች እስከ ጋራ ሙለታ ምዕራብ ምስራቅ ሐረርጌ ነው። ጋራ ሙለታ ምዕራብ ሐረርጌ ደግሞ በዚህ ከዚህ ከጭሮ ሂርና እና አካባቢው እስከ በሮዳ ድረስ በዚህ በጋራ ቁፋ፣ በዚህ ደግሞ አለፍ ተብሎ እስከ መሰላ ድረስ እነ ሁሉ ምዕራብ ሐረርጌዎች ነው የሚገኙት። ሆትስፖት ናቸው ጥቃት የደረሰባቸው ንጹሃን የተጨፈጨፉበት አካላቸው ቶርቸር ተደርጎ ወደ ገደል የተወረወሩበት በቁም የተሰቃዩበት፣ ቤተሰብ ፊት የተገደሉበት፣ የታረዱበት ይሄ ነው ያለውና ገና 30 ምናምን ዓመቱ ነው የአንድ ትውልድ ነው። ስለዚህ ያኔ አባት የነበረ ዛሬ አያት ቢሆን ነው በህይወት አሉ። እያንዳንዱ ነገር የሚያውቁታል። በጣም የሚያስጠላም ዘመን የነበረውና ገና ኦነግ መጣ ሲባል ያ ነው ትዝታው የሚመጣባቸው። ትሮማው አለ እንኳን በአካል ያ ነገር የደረሰበት አባቱን ያጣ ወንድሙ ነው ያጣ። በዋናነት ወንዶች ነው ያለቁት። ያው ፎሮስ ሪዝን ቤተ ዘመዱ ነው ያጣ። በተለይ በተለይ በጣም ህፃን ሆነው አባቶቻቸውን ያጡ አሉ። ገና በሶስት ዓመት ህፃናት ሆነ አራት አምስት ዓመት ህጻናት ሆነ ዛሬ ትልቅ ሆኖ እራሳቸውም እናትና አባት የሆኑ ሰዎች አሉ፣ በህይወት ያሉ የምናቃቸው በስም የሚታወቁ ሰዎች እና ጥሩ ትዝታ የለውም ኦነግ ስሙ ሲነሳ ሐረርጌ ላይ በሁለቱም ሐረርጌ ላይ እኔ በዋናነት ማቆም ሐረርጌን ነው የተመዘገበም የዶክመንትሪ የሆነም ያ ለበቀል ለቅጣት ለሌላ ሳይሆን አንደኛ ታሪክ እንዲዘገብ ስለተፈለገ ነው። ደግሞ መዘገብ አለበት መረሳ ስለሌለበት፣ የማይረሳው ደግሞ ለሌላ ሳይሆን እንዳይደገም ነው። እኔ ሐረርጌን ነው ስለዚህ፣ ስለ ኦነግ ሲወራ ከሐረርጌ ጋር ጥሩ ትዝታ የለውም። ሰው ፓኒክ ያደርጋል፣ ይደነግጣል፣ ይደነብራል። ኦነግ መጣ ሲባል ራሱ ሌላ ነገር ነው የሚመስለው። የሰው ልጅ የሚመጣበት ሁሉ አይመስልም፣ ሌላ ነገር የተሳለበትን መንገድ እንደዛ ነው። ድርጊቱም ደግሞ በጣም ባርባሪክ በሆነ መልኩ ነው የተፈጸመው እና ጥሩ ትዝታ የለም። ይህን እንደ ባክግራውንድ ነው ለዛውም፣ ስም ሳንጠራ ዝርዝሩ ውስጥ አንገባ ነው፣ ለዛሬ ልተው ብዬ ነው ምንም ፐርሰናሊ በቤተሰብ ላይም የደረሰ በቅርብ ሰዎች ስም እንኳን የምጠራላቸው ሀያ አራት ሰው አሁን ልዘረዝር ይችላለ ከነስማቸው ከነአባታቸው ከነ ቤተሰባቸው ከየት ሰፈር የት ቦታ ሁሉ እንደተጎዱ። እሱ ምንም አይጠቅምም። አሁን ያ ዝርዝሩ ሳይሆን ምክንያቱም ትራውማው ኢንተርጀኔሬሽናል ስለሆነ የትውልድ ስለሆነ ደግሞም ያ አንድም ማህበረሰብ እንደ ማህበረሰብ አብሮ ሲኖር የነበረ በሆነ መጥፎ የፖለቲካ የታሪክ አጋጣሚ አጋጣሚና ሴረኞች ባደረጉት እንጂ ማህበረሰብ ዛሬም ይኸው አብሮ እየኖረ ነው። ድሮም ንግዱንም፣ ግብርናውንም፣ ማህበራዊ ህይወቱንም፣ ደስታውንም ማዘኑንም አብሮ ሲኖር ስለነበረ ከዛ በኋላም ወደ አሁኑ አብሮ መኖር ስለጀመረ ማህበረሰብ ማህበረሰብ ላይ የተነሳ ሳይሆን የተደራጀ እና የታጠቀ ቡድን ቂም በቀል ይዞ ማህበረሰብ ማህበረሰብ ላይ እንዲነሳ ያደረገ ነው። ግን ደግሞ ፍሬሽ ነው። ውንድ ስቲል ፍሬሽ እንደሚሉት እስካሁን ድረስ ያ ትሮማ አልዳነም እና እሱ ላይ ነው አሁን የኦነግ ሰራዊት ወደ ምዕራብ ሐረርጌ ላይ ጥቃት ጀምረዋል የሚል የተሰማው። ስለዚህ ሰሞኑን አጣርቻለሁ። በአጭሩ ይሄ ኮንቴክስትን የሰጠኋቸው ይህን ሁሉ ከአምስት ደቂቃ በላይ አወራሁት ባክግራውንድ እንዲኖራችሁ ነው። ትሮማው ኬት እንደሚመጣ ዝም ብሎ ኦነግ መጣ እንዴ ምናምን ሲባል ሰው ሁሉ የሚደነብረው የሚደነግተው ዝም ብሎ አደለም። የሆነ ሁለት የታጠቀ ቡድን የሚዋጋ አይነት አድርጎ አደለም። ሐረርጌ ላይ ሰው የሚያየው ንጹሓን የሆኑ ሰዎች ቤታቸው ወስተኝተው ከቤት እየተጎተቱ ወይንም ደግሞ እርሻ ላይ ሆነው ከእርሻ እርሻ አቁሞ የሚታረዱበት ሌሊት መጥተው ናስቲ ብለው ጓደኞች ሌሎች ጓደኞች ስምህን ጠርተው ናስቲ ብለው ጠርተው በዛው እጅ ወደኋላ የፍጥኝ አስረው ገለው ወደ ገደል የሚወረውሩበት እና መሰል ነገሮች ናቸው እና ያ ደግሞ ትሮማው ቀላል አደለም። ህመሙ ቀላል አደለም። ቁስሉ ቀላል አደለም። በቀላሉ የሚድን አይደለም። ሞሮርለስ ማህበረሰቡ ምንም ረስቶት እየኖረ ነው ያለው ግን ሂስቶሪካል ሜሞሪ ከባድ ስለሆነ ትንሽ ወሬ ስተሰማ ያንን ይቀሰቅሳልና ማህበረሰቡም እንዲረጋጋ አሁን በተለየ መልኩ የተለየ ኦነግን የመጣው አሁን ወደ ማሳሰቢያውና ወደ አንድምታው ልግባ። በዛው ላብቃይም ጉዳይ፣ ምክንያቱም ሲወራም ደስ አይልም፣ እኔም ደስ አይለኝም። ይዘ በጣም ነው የሚያስጠላው። ትሮማ ቤተሰብ ብቻ ሳይሆን እኔም ራሴ ፐርሶናሊ ያን ጉዳይ ገና ሪሊፍ ሳረግና ሳስታውስ እኔ ባላውቅም እኔ ያኔ ምርመራ ተደርጎ የሰው ስም ተመዝግቦ የቅርብ ሰዎች የምናውቃቸው ቤተሰቦች ነግረውን ነው እንጂ ፐርሰናሊ አልነበርኩም። ህፃን ልጅ ነኝ። ፕሮባብሊ ያኔ ሁለት ዓመት ተኩል ልጅ ነው ልጅ ነኝ። ሁለት ዓመት ተኩል ወይ ሶስት ማክሲመም፣ ስለዚህ ላስታውስ አልችልም እያንዳንዱ ነገር። ዞሮ ዞሮ ግን ይሄ ኢንተርጀኔሬሽናል ስለሆነ የማህበረሰብ ስለሆነ ፐርሰናሊ የእኔ እኔ ብቻ ሳይሆን ማህበረሰብ አጠቃላይ ክርስቲያኑ፣ ሙስሊሙ ኮሌክቲቭሊ ነው እያወራ። ጥሩ ጊዜ አልነበረም ለሁሉም ጥሩ ጊዜ ጥሩ ዘመን አልነበረም ለሐረርጌ ማህበረሰብ እንደዛ። እንኳን ለራሱ አይደለም ለማንም የሚሆን ማህበረሰብ ሊትራሊ ነው። የምስራቅ ሰው ሐረርም እስከ ድሬዳዋ ድረስ ከጅጅጋ ሙሉ ብትወስዱ የምታውቁት ነው። እና ያንም ማህበረሰብ ነው ለመረበሽ የሞከሩት ያቺ ጠባሳን የመጣችው። ስለዚህ ያልነበረ ነገር እቺ ጠባሳን ያለችው ሐረርጌ ላይ አሁን ብትፈልጉ ከማህበራዊ ግንኙነት ውስጥ አንዷ ጠባሳ ወሳነች። ከዛ ውጭ በሰላም የኖረ ማህበረሰብ ነው እና ምንም ሌላ ነገር አይሰማም። ያቺ ግን የአንድ ጊዜ እዛች 1 ዓመ 8384 ዓመተ ምህረት ላይ የሆነው ቀላል ነገር አይደለም እና ያ ሰው ያንን ይዞ እንዳይደነግጥ እንዳይደነብር፣ ፕሮማውም እንዳይቀሰቀስበት መጥፎ ትዝታ። አሁን ያለው አንደኛ እየተለየ ኦነግ ነው። ኦነግ ማለት በአደረጃጀት የተለየ ነው አሰራሩም የተለየ ነው። አለ አዎ አለ። በየተራሮችም አለ ከማህበረሰቡ ጋርም አለ። ስለዚህ አሉ። በምዕራብ ሐረርጌ ቢያንስ አጣሪቻ አለው። በምስራቅ ሐረርጌም ነበሩ ፖኬት በሆነ መልኩ ዛም ዛም ጥቃት እያደረሱ ነው የነበረው። ግን የሚሰሩት እዚሁ ጋር እንደምናውቀው አይነት ኦነግ ነው። ማህበረሰብን አንድ ላይ ሰብስቦ እስካሁን ድረስ የሚያጠቃ አይደለም። በቂም በቀልም የሚጎዳ አይደለም እስካሁን ድረስ የጥቃት ቆንጆና መጥፎ አለ እያልኩ ሳይሆን አሰራሩ የተለየ ነው። አሁን የሚያደርጉት የመንግስት ባለስልጣናትን ወይም ደግሞ የጸጥታ አካላትን ታርጌት ያደርጋሉ። እስካሁን ያደረጉትን ታርጌት ያደርጋሉ። እነሱ ላይ ጉዳት አደርሰዋል። ገንዘብ አለው አቅም አለው ብሎ የሚያስቡትን ሰው ወይ በቀጥታ ራሱን ያግቱታል ወይም ደግሞ ልጆቹን አግተው ገንዘብ ይቀበላሉ። ያንንም ሲያደርጉ ነበረ። እሱ መረጋገጫ አለው። ከዛ አንዳንድ ጊዜ ደግሞ የደፈጣ ጥቃት ያደርሳሉ፣ የአምቡሽ የምንለው ስለዚህ፣ ጠብቀው መኪና ሲያልፍ ጠብቀው ጥቃት ያደርሳሉ። እሱንም አደርሰዋል። በአይነት እስካሁን ያረጋገጥኩት እነኚህን ድርጊቶች ሲያደረጉ ነበር። ያላለፉት ሁለት ዓመታት አንድ ነገር አሉ። የኦነግ ሰራዊት እንደባለፈው ለጥርጣሬ ራሱ የሚያመች አለ ነው። ሰውን በእርግጠኝነት አረጋግቼ ነው የመጣው ዛሬ አሉ። ሁለተኛ ሲያደርሱ የነበሩት ጥቃቶች በአይነት ስናያቸው ይህንን ይመስላል በአጠቃላይ ግን ከሐረርጌ ማህበረሰብ ጋር የኦነግ ሰራዊት ያለው ግንኙነት መጥፎ እንጂ ጥሩ ግንኙነት የለውም። ኦፍኮርስ እንደ ማህበረሰብ እንደየእይታችን ሊሆን ይችላል። ግን ኦቨሮል ኮሌክቲቭሊ በጋራ ካየ ነው አንድ መጥፎ የታሪክ ጠባሳን ያለው እና ያ ትሮማ አሁንም ስላልዳነ ቢቻል ቢቻል ከኦነግ ሰራዊት የሚሆን ማንም እዛ አካባቢ ባይንቀሳቀስ፣ ተመሳሳይ ድርጊት በምንም ተአምር እንዳይደግም እንዳይሞክር። እንዳይደግም ብቻ ሳይሆን እንዳይሞክር። እንዲህ አይነት ነገር ደግሞ አንዴ ከተጀመሩ ያቺ ታሪክ ጠባሳ ስላለች፣ በቀላሉ አንድ አንድ ሰው ቢጎዳ መላው ማህበረሰብ እንደተጎዳ በሺህ እንደተጎዳ አድርጎ ለመዘገብ በጣም ቀላል ስለሆነ ያ ትራውማ አለች። ዛሬም ተመልሰው መጡ፣ ድሮም እንዲህ ነው የሚያደርጉት። ድመት መንኩሳ አመሏን አትረሳ የሚል ርዕስ ነው ተይዞ የሚመጣው። እኔም ቢሆን እንደዛ ነው የምመጣው። ነገር ሌላ አጠብቁ። የሆነ ንጹህ ሰው ምንም ውስጥ የሌለ ሰው ከዚህ በፊት እንደተደረገው ጥቃት ከደረሰበት እርሾ አለው ኦልሬዲ። ለመዘገብም ብዙ አያስቸግርም። ብስቲ እናጣራው ምናምን አይደለም። ባክግራውንድ ኖውሌጅ አለ። ለዚህ ነው መጥፎነቱ። ለማባባስም እንትን ለማድረግም በጣም ቀላል ስለሚሆን ሌሎቹም ለዚህ እንዲጠቀሙበት ማህበረሰቡም እንዲነሳሳ ሆም ብለውም ሊሰሩም ስለሚችሉ ኤጀንት ፕሮኪተርስ በየቦታው ስለሚኖሩ አንድ ንጹህ ሰው ላይ ጥቃት ካደረሳችሁ የኦነግ ሰራዊት ያንን ወስደው በሺህ አባዝተው ይሰሩታል። በጣም ቀላል ነው። ያው የዛሬ ሰላሳ ምናምን ዓመት እኮ አባትን እንደዚህ አደረገው ገለዋል፣ ዛሬም መተውላል ምን ትጠብቃለህ? ተነስ ብለው ልጁ ወደ ሰራዊት እንዲሄድ ህዝቡ ህዝብ ላይ እንዲነሳሳ እና እንቅልፍ እንዲያጣ እንዲደነግጥ ፓኒክ እንዲያደርግ ለማድረግ በጣም ስለሚመች ጥንቃቄ ያስፈልጋል። የበለጠ ጥንቃቄ ያስፈልጋል። ሲጀመር ሲጀመር እዛ ሰላማዊ ማህበረሰብ ውስጥ ገበሬ ውስጥ እየሄዱ እንዲሆነ ነገር ማድረግ ተገቢም አይደለም ሲጀመር። ነገር ግን የግድ ኦፕሬት እናደርጋለን የምትሉ ከሆነ ይህንን ከግንዛቤ እንድታስገቡና ህዝቡን ፓኒክ እንዳያደርግ እንዳውም የበለጠ ከማህበረሰብ ጋር የበለጠ ግንኙነት እና ቁርኝት እንዲኖራችሁ ብታደረጉ የተሻለ ነው የሚሆነው። እና የኦነግ ሰራዊት ወይም የኦነግ ሸኔ ኮቴሽኑም ሸኔ ሲባል ኮቴሽኑ ሳርጉት በቁልቢ ለምታውቁ ሰዎች ለምታውቁ ሰዎች በቁልቢ እና ላንገይ መካከል መንገድ አለ፣ ወደ ለገወዳ የሚወስድ። እንግዲህ አሁን የድሬዳዋ አስተዳደርን ጂኦግራፊ ሊሰጣችሁ ነው። ለማታውቁ ሰዎች አራት አቅጣጫዎች አሉ። ከዛ ውስጥ የሰሜን ምዕራቡ የመጨረሻው የገጠር ቀበሌ ማህበር ለጎዳ ጉኑንፈታ ይባላል። ለጎዳ ጉኑንፈታ ሁለት ለጎዳ ነው ያለው። አንደኛው መጀመሪያ ላይ እንደዚህ መገንጠያው ላይ ከድሬዳዋ ስትገነጠሉ ያለው ነው። እሱ ለጎዳ ሚርጋ ይባላል። እዛው አፍንጫው ስር ነው። ከድሬዳዋ አስር ኪሎ ሜትር የማይረቅም ይሄኛው የመጨረሻው ነው በአንድ አቅጣጫ ማለት ነው። በድሬዳዋ አስተዳደር ውስጥ ያለ የገጠር ቀበሌ ማህበር የመጨረሻው በዚህኛው አቅጣጫ ለገኦዳ ጉኑን ፈታ ይባላል። እኔም ሰርቻለሁ። ዘባይ ዘዌ አስራ አንደኛ ክፍል እና አስረኛ ክፍል ሆኜ ሁለት ወር ክረምት እዛ ስራ ሰርቻለሁ። አውቀዋለሁ። ተራራውንም አውቀዋለሁ፣ እያንዳንዱ መንገዱንም አውቃለሁ። የሚዋሰነው ከኦሮሚያ ክልል በዚህ በቁልቢ በኩል ባለው መስመር ነው። ስለዚህ በዚህ በኩል ከሄድክ ከቁልቢ ብትወርዱ ባጭሩ ቀጥታ ብትሄድ ኦሮሚያ ክልል ማለት ነው። ለጎዳ ጉኑንፈታን ታገኛለ። ለጎዳ ጉኑንፈታ ትልቅ ተራራ አለ። ይሄ የአርኪዮሎጂ ስዕሎች የምታገኙበት የለም? ይሄ እንስሳ ምናምን የሚመስለው ከዛ ነው፣ እዛ ነው ያለው። በዚህ ሸለቆ ከሄዳችሁ ቀጥታ ስትሄዱ ሰርከማ ላይ ትወጣላችሁ። ሰርከማ የሚባል ጫት ያለበት አለ። ይሄ ለሐረር የሚመጣው ውሃ አለ አይደለ? ለሐረር ሐረር ከተማ ውሃ የሚመጣው ከዛ ከሰርከማ ነው። ወደ ዛኛው ትወጣለ። ሰርከማ በጣም ረገረግ ነው። ወደ ታች ስትወርድ ይህ ሃይላንድ ነው። ቁልቢና አካባቢ የኦሮሚያ ወደ ድሬዳዋ ስትሄድ አስተዳደር እየገባ ስትሄድ ዝቅ እያለን የሚሄደው በሰርከማ አርገ ወይም ወደ ቀኝ ስትሄድ ወደ መልካ ትገባለ። መልካ 01 ነው። ድሬዳዋ ከተማ አስተዳደር 01 ቀበሌ ነው። በግራ የምትሄድ ከሆነ እንደዚህ ስትገነጠሉ ወደ ግራ የምትሄዱ ከሆነ እነ ሁርሶን ሁርሶ ማሰልጠኛ እነ ኤረርን ታገኛላችሁ። ይሄ መንደሪን ብርቱካን የሚሸጥበት ሀገር እንዴት ነው የመጡት? ይህንን መስመር ያዙ እና ካርታ ጠግቤ ቢኖር አሳያችሁ ነበር። በዚህ በቁልቢ በኩል አድርገው አንድ ሰባት የሚሆኑ የኦነግ ሸኔ ወታደሮች ናቸው ተብሎ የተጠቆሙ ተብሎ ነው ተብሎ የተጠቆሙ ገዳንሰር የሚባል ገዳንሰር ወደ መልካ ሳትደርሱ በሰርከማ በመልካና የረር መካከል በዚህ ሰርክል መካከል የምትገኝ ቦታ ነች። ሶማሌዎችም የኦሮሞ ማህበረሰብም ሌላው በብዛት የሚኖርበት በአጠቃላይ አርብቶ አደርና በአርብቶ አደር የሚኖርበት አካባቢ ነው። ይሄ የገጠር ቀበሌ ማህበር ነው። በድሬዳዋ አስተዳደር ስር የሚገኝ የገጠር ቀበሌ ማህበር ነው። በዚህ ወርደው ኦነግ ሰራዊት ያ ያ ቴንክ ዩ ጃብ፣ ሁለቱም ጎን ለጎን ናቸው። ዩ አር ራይት ከሰርከማ ቀጥሎ ያለው አሰሊሶ ናቸው፣ ሁለቱ ጎን ለጎን ናቸው። ወይ ዘይ አሰሊሶ ሰርከማ፣ አሰሊሶ ዘን መልካ ነው መልካ ጀብዱ። ኤኒዌይስ ቴንክ ዩ ሶ ያ የኦነግ ሰራዊት መጥቷል ተብሎ ተጠቆመ። ወደ ማታ አካባቢ ነው ሲጠቆም መሳሪያ ይዘው ነበረ። ያን የጠቆመውና አጠገቡ የነበረውን ሁለት ሰዎች ላይ እርምጃ ወስደው ገደሉ። በገዳን ስር ቀበሌ ማህበር እዛ ላይ ጥቃት አደረሱ። ያ ወሬ ለከተማ መስተዳድሩም ደረሰ። እዛ አካባቢ ላሉትም ሚሊሻም ነበር፣ ሚሊሻም ነበር፣ የመንግስት ፀጥታም ነበር። ጥቃቱ ደርሷል። በቡድን በግሩፕ ነው የሚሄዱት ያው የኦነግ ሰራዊት መሆኑን ብዙ ሰዎች የሚለዩት ወይም አሶሺየት የሚያደርጉት በአለባበሳቸው በፀጉራቸው እና መሰል መገለጫዎች ናቸው። ስለዚህ የኦነግ ሰራዊት ገብቷል ወይም ኦነግ ሸኔ ገብቷል ብሎ መረጃ ያሰጠውን ሰውዬ ደውሎ ነው መረጃ ሲሰጥ የነበረው ዞሮ እሱ ላይ ጥቃት አደረሱ። ስለዚህ ሦስት ሰዎች ላይ ነው ጥቃት ያደረሱት እዛ ቦታ ይሄኔ የሆነው በዚህ በኩል። ከዛ ውጭ ግን በከተማ ውስጥ ገብተው ቀጥታ እርምጃ አልወሰዱም። ከተማ ስላቸው ከተማ አስተዳደር ማለት ድሬዳዋ ከተማ አስተዳደር ውስጥ ገብተው ጥቃት አላደረሱ። ይህን ተከትሎ መረጃው ሲቀርብ በምን መልኩ ቀረበ? ነው ሁነቱ ነበር። አዎ ሁነቱ ነበር። ይሄ ይሄ ተፈጽሟል። ገዳንሰር ላይ የሆነው ድሬዳዋ አስተዳደር ውስጥ በምትገኝ ገጠር ቀበሌ ማህበር ገዳንሰር በምትባል ቦታ በዚህ በቁልቢ በኩል የወረዱ የኦነግ ሸኔ ሰራዊት ናቸው፣ የኦነግ ሸኔ ወይም የኦነግ ሰራዊት ናቸው የተባሉት ጥቃት አድርሰዋል። ይሄ እውነት ትክክል ነው። አሁን ሰዎቹ ራሳቸው የኦነግ ሰራዊት ናቸው ወይስ አይደለም የሚል አንድ ጥያቄ ይነሳል። በምን በምን ተለየ? ከሌሉስ ከየት መጡ የሚለው ይመጣል። እዚህ ሁለተኛ መረጃው ራሱ የቀረበበት መንገድ መረጃው ራሱ የቀረበበት መንገድ የኦነግ ሰራዊት ወደ ከተማው መጣ ከተማን ወሯል የሚል ነው። በግራንድ ስኬል ነው የቀረበው። በጣም ትልቅ ተደርጎ ትልቅ እዝ ጦርነት የከፈተ ተደራጅቶ የመጣ ኃይል አድርገው ነው ያቀረቡት። ጥቃቱን ለመመከት ካስፈለገ ፖሊስም አለ፣ ሚሊሻም አለ። እንዲሁም ደግሞ ባጠገቡ ኦፍኮርስ አክቲቭ ሚሊተሪ ዲዩቲ ላይ አይደለም ያሉት ቢሆንም በሁርሶም እዛው በቅርብ ርቀት ላይ ነው ያለው። ከዚህ ቦታ በጣም በቅርብ ርቀት ላይ ነው ያለው። ሁርሶ የኢትዮጵያ መከላከያ ወታደራዊ ማሰልጠኛም እዛ አካባቢ ነው ያለው። አሁን ጥያቄው ወደ ዲቴይልድ የሚሊተሪ አናሊሲስ ውስጥ ከገባን ስህተት ስለምንሳሳት ነው። ማሰልጠኛ ስላለ ብቻ የሆነ ጥቃት በጠገቡ እና በዛ አካባቢ ካለ ያለ ትዕዛዝ አክቲቭ ኮምባት ላይ ሳይሆን ሰልጣኙ ተሰብስቦ እንዲከላከላል ወይ አይደለም የሚል ነው የሚመጣው አይዶት እሱ አይመስለኝም። እዛ ውስጥ ገብተን የምንፈተፍት ከሆነ የመሳሳት እድሉ በዛው ልክ ስለሚሆን እሱን እናውጣ። ዞሮ ዞሮ ግን በጣም ከዛም አይርቅም። ከዛም አልፎ የከተማው ፀጥታ ይሄንን አሁን ያለውን ሀይል ለመመከት አቅም አያንሰውም፣ ማድረግም ደግሞ ይችላል። ጉዳዩ እየሆነ የነበረው እየተዘገበ የነበረው ይሄንን ትንሽ ኢንሲደንት ሳይሆን አሁን ቅድም የዘገብኩላችሁ በቡድን ሆነው ጥቂቶች ጥቃት አድርሰው አንዳንዴ የሚመጡና ዘርፈውም ይሄዳሉ፣ ባንክም ዘርፈው ይሄዳሉ የሚልም ዘገባ አብሮ ደርሶኛል። ይሄንን ግን መለየት አልቻልኩም። ማንም ሌላም ሊዘርፍ ይችላል እና ማን እንደሚዘርፉም አናውቅም። ሰው የሚዘርፍ የኦነግ ሰራዊት ብቻ አንደኛ የሌለ ሰራዊት መጥቶ ዘረፈ ማለቱ ራሱ እርስ በራሱ የሚጋጭብን ነው የሚሆነው። እንዳልኳቸው መጀመሪያ የለም ብለን እንደገና መልሰ እየዘረፉ ነው ሲሄዱ የነበረው የሚለውን ነገር ማቅረቡ አስቸጋሪ ነው የሚሆነው ሁለተኛ ደግሞ በግለሰብ ደረጃ ሁለትም ሶስትም ሰው ሽፍታ፣ ዘራፊ ባንክም፣ ግለሰቦችንም ዘርፈው ከሄዱ እነኚህ የተደራጁ የኦነግ ሰራዊት ናቸው ኮማንድ ቼን ያላቸው ማለት ታዘው፣ ባለቃቸው ታዘው ጥቃት እንዲያደርሱ፣ እንዲዘርፉ፣ ንጹሃንን እንዲገሉ፣ ፊሌጅ እንዲያደርጉ እዛ ደረጃ የሚደርስ የተደራጀ መረጃም የለም፣ የተጠናከረ ነገርም የለም በእኔ በኩል። ስለዚህ ዘራፊው ግለሰብ ሊሆን ይችላል፣ የተሰበሰቡ ቡድኖች ሊሆኑ ይችላሉ። ጥቃት መድረሱ ግን ትላንትና ወዲያ ገዳንሰር ላይ የተደረሰውን ግን እኔም አረጋግጫለሁ። ከአንድ ሶርስ ብቻ አይደለም፣ ከሁለት ከሶስት ሶርስ አረጋግጫለሁ። ከግለሰብ አረጋግጫለሁ፣ ከጠቋም አረጋግጫለሁ፣ መረጃ ከሚያቀብሉ ሰዎችም አረጋግጫለሁ። ያላረጋገጥኩት ነገር ቢኖር አንደኛ የተደራጀ የኦነግ እዝም በሉት እኔ ስሙን አላቅም እንዴት እንደሚጠሩ እራሱ እዝ ዩኒት ሻምበልም ምንም ምንም በሉት አይዶ ነው እንዴት እንደሚጠሩት እንዴት እንደሚጠሩ ጋንታም በሉት እዛ መኖሩን የማውቀው ነገር የለም እስካሁን ባጣራሁት አንድ ሰው ብቻ ነው ቅድም የምስራቅ እዛ አለ ያለ እኔ ግን የተደራጀ እዝ እዛ መኖሩን አላቅም ለረዥም ዘመን ሰላም መሆኑን ማውቀው ነው። ወደ ሶስተኛው እንሻገር። በዚህ ይህኒዘን ፍፍ እስቲ አስተያየታችሁን ምግረ መንገዱ የከተማ አስተዳደሩ ከአቅሙ በላይ ሆኖ መከላከያን እስካልጠየቀ ድረስ መከላከያ ከካምፖ አይወጣም ቢያል አንደኛ ይሄኛው ነው ፍፍ ያስቀመጠው። ሁለተኛ ቢጠራ ራሱ መከላከያ አሁን እዛ ያለው እኮ ሰልጣኝ ነው። ሁርሶ ውስጥ ያለው አብዛኛው ሰልጣኝ ነው። ሁርሶ የሚገቡት ሰልጣኞች ናቸው። የተወሰነ ሊኖር ይችላል። አክቲቭሊ ኦልሬዲ የመከላከያ አባላት የሆኑ ግን ሰልጣኞችን ነው የምታስገባው የሚል ነው። ቅድም ነው ያልኩት። ናው ገደፋው ደግሞ ምስራቅ እዚህ አለ የሚል ነው ይኑር አለ ብለን ይል አለ ምስራቅ እዚህ የሚባል በስም አለ። ቅድም ጨርሰን ሄደናል። ፓተርኑ ግን የሚያሳየን ላለፉት ስድስት ዓመታት ምንም ሳይኖር አሁን ተደራጅቶ ሊመጣ ይችላሉ። ኦፍኮርስ ስድስት ዓመት ስላልነበረ ዛሬ አይመጣም ልንል አንችልም። ሶ ዜሮ አይደለም እድሉ። የሚሆነው ግን ላለፉት ስድስት ዓመታት ሰላም የነበረው የሐረርጌና የሐረርጌ ክፍልና እንዲሁም ድሬዳዋ ከተማ ዛሬ ላይ የኦነግ ሰራዊት ከተማው ላይ ዲሰንድ አድርጎ ረብሾ ጥቃት አድርሶ የሚሄድበት ሁኔታ ከምን መጣ የሚለውን ጥያቄ ነው የምንጠይቀው። አንደኛው ይሄ ነው። ሁለተኛ ደግሞ የደረሰው ጥቃትም ቢሆን ፖኬትድ በሆነ ነው፣ ለም የተወሰኑ ግለሰቦች ተሰብስበው ፕሮባብሊም የቂም በቀል በሚመስል መልኩ ነው ጥቃት አደርሰው የሄዱት፣ እነህ ሶስት ግለሰቦች ላይ ያደረሱት ጥቃት። ከዛ ባሻገር ግን በየጊዜው የሚደረገው ዘረፋ የግለሰቦች ሊሆን ይችላል ነው፣ አትሪቡት ማድረግ አንችልም፣ ይሄ ሀይል ነው ያደረገው ብለን። መከላከያ ሰራዊቱ ደግሞ ኢንጌጅ አላደረገም እስከዛሬ አሉ ብሎም እውቅና ሰጥቶም አያውቅም በምስራቅ በኩል በወለጋም ኦነግሸንን ሲያጠፉ እንደነበረ ይናገራሉ። ኦፊሻሊ አትሊስት ሪኮግኒሽን እውቅና ይሰጣሉ። በአርሲም፣ በሸዋም፣ በጉጂም በሌሎችም የኦሮሚያ ክፍሎች በሐረርጌ ላይ ግን በሐረርጌ በተለይ በተለይ በድሬዳዋ አስተዳደር የኦነግ ሰራዊት መኖሩንና ከዛም አልፎ ደግሞ ጥቃት እያደረሰ መሆኑን እስከዛሬ ሰምተን አናውቅም። የዛሬ ስድስት ዓመትም የሰማነው ባይዜ ወይ ከአንዳንድ ሚዲያ እና ግለሰቦች እንዲሁም የከተማ ነዋሪዎች እንጂ መንግስት አልዘገበውም። ሁለት ጥያቄ ብቻ ላንሳላችሁና ላብቃ። እናንተ መሳያየት እንድትሰጡበት ነው። አንደኛ ይሄ ይህንን ጥቃት ጥቃት መድረሱ ነግሬያቸዋል። ይሄን ጥቃት ማን ነው ያደረሰው ብላችሁ ነው የምታስቡት? የኦነግ ሸኔ የተባለው ሲዘገብ ወይም የኦነግ ሰራዊት ማን ነው ሊያደርስ የሚችለው የሚል ነው መጀመሪያ። ምክንያቱም በእርግጠኝነት የኦነግ ሸኔም ነው ልንል አንችልም ለእኔ በተነገረኝና ባጣራው ታዎ የኦነግ ሸኔ ነው ያደረሰው ነው ያሉት፣ ወይም የኦነግ ሰራዊት ግን ደግሞ ያልነበረ ያልተደራጀ፣ የፖለቲካል ሞቲቭም ራሱ የሌለው እዛ ኤሪያ ላይ ምንድነው ምንድነው አቺቭ የሚያረጉ ወደዛ ሄደው ወደ ምስራቅ በሄደ ቁጥር ከሴንተሩ እየራቀ ነው የሚሄደው። ሁለተኛው የሸዋዎቹ ጥቃት ቢያደርሱ በፖለቲካ ቋንቋ ይገባል በሚሊተሪም ቋንቋ ፎርዛት ማተር ስትራቴጂክ ነው የሆነ መስመር ቢዘጉም ስትራቴጂክ ነው ልትሉ ትችላላችሁ። ምንም ያህል ቢርቅም ምንም ያህል ከከተማ ከሴንተሩ ከአዲስ አበባ በጣም ቢርቅም ምንም ለምን የሶማሌ ድንበር አይሆንም ስትራቴጂክ ነው ልትሉ ትችላላችሁ። ሰው የሆነ እቃ ይዘዋል የሆነ መንገድ ቆርጠዋል ልትሉ ትችላላችሁ። ወይም የሆነ ግለሰብን አግተዋል ልትሉ ትችላላችሁ። የፖለቲካ ላም ጥቅም ካለው ግን እዛ ድሬዳዋ ላይ ከማዕከሉ አምስት መቶ ምናምን ኪሎ ሜትር አምስት መቶ ሰላሳ ኪሎ ሜትር ርቀው እዛ ጥቃት ሲፈጽሙ ምን የሚሊተሪ እና የፖለቲካ ዓላማ ያሳካሉ? የሚል ነው አንዱ። ሁለተኛ ቢያሳካላቸው ኖሮ ከዚህም የበለጠ ሌሎች ጊዜዎች ነበሩ ከዚህ በፊት እና ለምን ተመሳሳይ ጥቃት አላደረሱም? ማድረስ አለባቸው እያልኩ አይደለም። ሀሳብ ያለ ልዩነት ሚዛናዊነት፣ እንዲሁም በአሳታፊነት የሚንሸራሸርበት ቤት በሀሳብ ገበታችን ወቅታዊ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።